በመላው ዓለም የምትገኙ የእስልምና እምነት ተከታይ ወንድም እህቶቼ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ ቪዲዮዬን እጀምራለሁ። ዛሬ እጅግ በጣም በዚህ ሳምንት መነጋገሪያ የሆነው ጉዳይ ምንድን ነው? አንድ እህታችን ከአረብ ሀገር ሰርታ ያጠራቀመችውን ገንዘብ አጥፍተው የጠበቋት ቤተሰቦቿ ታንቃ እንድትሞት ምክንያት ሆነዋል። እንግዲህ ተሰቅላ ሞታለች። ስለዚህ ዜና እነግራችኋለሁ። እጅግ በጣም ልብ የሰበረ ተሰውበታችሁ ነው ያጠራቀመችውን ገንዘብ እንደ ቀልድ በት ነው የጠበቋት። ቤተሰብ ሰዎቹ ለመሞቷ ምክንያት ሆነዋል። ምን ተከሰተ የሚለውን እስከ መጨረሻው ሲቆዩ ነግራቸዋለሁ። እንዲሁም ደግሞ ሞተዋል ተብሎ ወደ አስክሬን ሳጥን ውስጥ ከገቡ በኋላ የተነሱ ሴትዮ እጅግ በጣም መነጋገሪያ ሆነዋል። ይህንንም ዜና ይዤላችሁ መጥቻለሁ። በቀጥታ ወደ ቪዲዮቹ እንላ ሞተዋል ተብለው በአስክሬን ሳጥን ውስጥ ገብተው የነበሩት የ88 ዓመት አዛውንት በህይወት አለፈው ማለት ከአስክሬን ሳጥን ወጥተው በህይወት መኖራቸው ብዙዎችን እያነጋገረ ይገኛል። የቼክ ሪፐብሊክ ዜጋ የሆኑት የሰማንያ ስምንት ዓመት አዛውንት በህክምና ባለሙያዎች ነበር ሞተዋል ተብሎ ሳጥን እንዲገቡ የተደረገው። አዛውንቷ በመኖሪያ ቤታቸው መተንፈስም መንቀሳቀስም ያቀሳቸዋል። በዚህም ጊዜ ባለቤታቸው የህክምና እርዳታ ቡድንም ይጠራሉ። ባለሙያዎችም ሞታቸውን ገልጸው ወደ ሬሳ ሳጥን እንዲገቡና ወደ ሆስፒታል እንዲወሰዱ ያዛሉ። ሳጥን ውስጥ የገቡት ሴት የአፓርተማውን ደረጃ እያወረዱ ባለበት ሰዓትም ድምፅ ያሰማሉ። በፍጥነትም አምቡላንስ ጠርቶ ሬሳ ክፍል ሊገባ የነበረው አካላቸው ወደ መታከሚያ ክፍል ሊገባ ችሏል። ሴል ፕሌስክ የተባለው የሀገራዊ ሚዲያ ጠቅሶ ዘገባውን የሰራው ፎክስ ኒውስም ዘግቦታል። ልብ ስራውን የሚያቆምባቸው ክስተቶችም እንዲህ አይነቱን ነገር ሊፈጥር እንደሚችል የክሊቭላንድ ህክምና ባለሙያዎችም ገልጸዋል። የአስክሬን ክፍል ሊገባ የነበረው በህይወት መኖር በጣም በጣም አስገራሚ ዜና ነው። ስለ አስገረመኝ ይዤላችሁ መጥቻለሁ። ዛሬ ደግሞ የራሴ ነው መነግራችሁ እኛ ቤት ያው በወቅቱ ካለው ከኑሮ አንጻር ስጋ ማለት ልክ እንዳረማንጭ ነው። በቃ አራት ዓመት አንዴ ምናምን እና ያቺ ቀን በጣም ነበር የምትናፍቀ። ከዛ ለእያንዳንዳችን ወጥ ጭማሪ የለም። አንዴ ይሰጠሃል ያችን አብቃልተ መብላት ብቻ ናት። እና ታናሽ ወንድሜ ተሰጠው አያት ምሳ ይህ በስንት ጊዜ አንዴ የምትገኝ ይመሳናል፣ አየና ፕላን ያወጣባታል ዞር ደርሷል ያው ከምሳ ሰዓት ላይ ነው። ሰግጄ ለብዛ ወይስ በልቼ ስገድ ከራሱ ጋር ሲማከር ሲማከር ቆየና ለምን በኋላ በልቼ እንጂ ይከምል ሰግጄ በበላ ይቻል ማለትና፣ ሄዶ እዛው ስጁ ወደሚወርድበት ቦታ ላይ ሰሃኑን ቁጭ አረገና ጀመረ አላሁ አክበር ብሎ ገና ብስሚላ ረማን ራም አልሐምዱሊላህ ረብ አለሚ እያለ፣ ሴት የቤታችን ድመት አለች እንግዲህ፣ ለመዳናት ከኛው ጋር ይኖረች ናት ስጋ ሸቷት ለእሷን በአራት ዓመት እንዲህ ነው። እኛ ቤት የምታገኘው ስጋው ሸጥቷት እያለች ልክ ወደ ሳኑን ትሄድ እንዴት አድርጎ ይነቃነቅ እየሰገደ ነው ፈተና ነው። ከማቋረጥ አለና ብቻ እዛው ላይ እንደገና እንደ አዲስ ከመሃል ብስሚላህ ራህማን ራሂም አልሐምዱ ድመቱ አይነት ይሻሻል ብስ ሲባል ልክ እሱ መቅራት ሲጀምር እሷን ጸጥ ብሏል። ጸጋ ስትል እንደገና ከአዲስ ከመሃል ከአዲስ ሲጀመር ይጀመርና ብስሚላህ ራሂም በቃ መከራው አሁንም ዝም ሲል፣ ጠቃ ስትል ቢስሚላሂ ራህማን ራሂም። መጨረሻ ላይ በቃ እዛ ልክ ስጁድ ሲወርድ አንገቷን ይዞ አላሁ አክባር እና ይህ አጋጣሚ አልተመቻችሁ ብስ ሚላ ድመት እንግዲህ፣ ብስ ብለን አይደለም እናባል ብቻ። ይሄ በጣም ያዝናናል ያዝናናል፣ አሪፍ ገጠመኝ ነው። እኛም በአራት አመት አንዴ ነው ባይዘ ስጋ ሚደርሳል ወንድም ብቻን አይደለም

በቁመት ስትገረጣ ገረጣ ይላል። እንደዚህ ነው። አጭር መሆን ችግር ነው ጋይ። ስለዚህ ንግድ ሁሉ ያቋርጣል። አጭር ነው። አጭር ከሆናችሁ እንዳይደብራችሁ በነገራችሁ ላይ፣ ምክንያቱም አጭር ሰው ከባድ ነው ይባላል። ከባድ ነው አጭር ሰው። የኢትዮጵያ ራፕ ሌላ ታሪክ ውስጥ ገብቷል።

በእናትሽ በእናትሽ እንኖርበት እንኖርበት የሩን እናስተናገድ እኔ ሁሌም እኮ ነው የሆነሽብን። አብላላችሁ ጆራችንን። እንዲህ አይነት ሰዎችን አስተያየት ለመስጠት በጣም ይከብደኛል። ምን ብላችሁ ትናገራላችሁ? እዛው መድኃኒዓለም እሱ ይገስጻቸው እንጂ ትዳር ማለት እንደ ባቢና ግሬስ ሳምና ሊሃ ሚጉና ዳኒ ኦሌክስና ኮዚ እንዳይመስላችሁ። እሱ እናንተን እንዲያዝናና የተጻፈ ድርሰት ወይም ስክሪፕት ነው። ይህን ቪዲዮ ልሰራ የተገደድኩት ብዙ ወጣቶች እዚህ ቲክቶክ ላይ የሚያዩትን ሁሉ ነው ብለው እያመኑ እንደሚያዩት ሰው ካልሆንኩ እያሉ የራሳቸውን ህይወት እየበጠበጡ ችግር ውስጥ እየገቡ ላሉ ሰዎች ነው። ሚዲያ ላይ የምታዩቸው ሰዎች በሙሉ መላእካዊ ባህሪያቸውን ነው ለእናንተ የሚያሳዩት። የሚያምር ነገር ብቻ ነው ለእናንተ ግልጽ የሚያደርጉት። ትክክልም ናቸው፣ መብታቸውም ነው። ለምሳሌ እኔን ከላይ እንደዚህ ስታዩ ዘንጧል ብላችሁ ነው የምታስቡት። እኔ ግን በቁንጣና ስሊፐር ነኝ ያለሁት። እዚህ ሶሻል ሚዲያ ላይ የሚቀርብ ነገር እናንተ ልትወዱት የምትችሉት የምታደንቁት፣ መሆን የምትፈልጉት ነገር ብቻ ነው ለእናንተ እንድታዩት የሚደረገው። ግን እናንተው እንደምትቸገሩት ይቸገራሉ፣ እናንተው እንደምትናደዱት ይናደዳሉ፣ እንደምትጣሉት ይጣላሉ፣ ይታረቃሉ። በቃ እንደናንተው ሰው ናቸው። ስለዚህ የምታዩትን ነገር በሙሉ እንደነሱ ካልሆንኳይ አይባልም እነሱም መሬት ላይ እንደናንተ ነው የሚኖሩት የራሳችሁን ህይወት እንደ ራሳችሁን ኑሩት ምንም ጥያቄ የለውም ቤተሰቦች ሚዲያ ላይ የምታዩት ነገር ሁሉ እውነት አይደለም አብዛኛው ነገር ሳክስ ለቪው ስንል እኛም እንሰክሳለን በደንብ አርገን እንሰክሳለን ቲክቶክ ላይ ያለን ለምሳሌ ከፍቅረኛው ጋር ሲጣላ የምር ሲጣላ ቀርጾ ይለቅ የለ ሁሌ ሲዋድር ሲፋቅር ምናምን ቢጣላ እንኳን ለስክሪፕት ነው ምናየውን ሁሉ አንመን እኔ የማምንበት አስተሳሰብ ነው። ትዳር ደግሞ እንደ ካፕሎቹ አይደለም፣ በጣም ትዳር ከባድ ነው። እንደገና ዝግጁነት ይፈልጋል። ቀድማችሁ በጣም መዘጋጀት አለባችሁ፣ ትዳር ከሚያዛችሁ በፊት እሱን እንዳትረሱ ለማለት ነው። እሺ፣ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ኧረ፣ ኢትዮጵያውያን ወዴት እየሄድን ነው? አላቅም። ማንን ገደለ ትላል? አንድ የማዳም ቅመም ከውጭ ሀገር፣ ሰርታ ለፍታ አጠራቅማ ብር ወደ ቤተሰብ ትልካለች። ቤተሰቦቿ ደግሞ እንደፈለጉ እየተጫወቱበት እንደፈለጉ እየጨረሱ ይጠብቋታል ማለት ነው። ስለዚህ ይሄን ዜና ላሰማሹ እና ከዛ ስንመለስ የራሳችንን ሀሳብ አስተያየት እንሰጥበታል። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትግስት ሰጠ ትባላለች የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችሁን ንብረት በሙሉ ያሰራችሁንም ቤት ሳይቀር ወንድሟና እናታ አውድመውና አባክንሽ ሲጠብቋት ታገኘች። ንብረቷና ገንዘቧን በተመለከተ ስጠይቃቸው እንደለመድሽው ሸቃቅለሽ ቢ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ የጠቃቸው ትግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ አመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። በቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። በጣም በጣም በጣም አሳዛኝ ዜና ነው። እግዚአብሔር በሚያውቀው እዛው ሸቃቅልሽ ቢ የሚል መልስ ነው የተሰጣት ከቤተሰቦቿ ማለት ነው። ስለዚህ ውድ ቤተሰቦቼ ከዚህ በፊት ነግሬያችኋለሁ፣ ዛሬም ደግሜ ላስታውሳችሁ፣ ሁሌም ለራሳችሁ እና ለራሳችሁ ቅድሚያ ስጡ። ገንዘባችሁን በተለይ አሁን በብዛት የእኔ ቤተሰቦች አረብ ሀገር ስለምትኖሩ ነ እናንተን ስለሚመለከት ነው ይህንም ቪዲዮ ያመጣሁት ማለት ነው። ሶ ብራችሁን፣ ገንዘባችሁን ላጎቴ፣ ላክስቴ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እያልሽ ገንዘብሽን አትጭረሽ። አንቺ እዛ እንደፈለግሽ ዘንጠሽ ብሎ እንደምታመጪ ነው የሚቆጥሩት። ምክንያቱም ሲመነዘር በኢትዮጵያ ትልቅ ብር ስለሆነ በቀላሉ የምታመጪው ይመስላል። ግን በጣም ብዙ ዋጋ ከፍለሽ ነው፣ ወገብሽን እስኪያምሽ፣ ኩላሊትሽን እስኪያምሽ ድረስ ሰርተሽ እንቅልፍ የላችሁም በብዛት አውቃለሁ። እንቅልፍ ቶሎ አተኙ ጠዋት ደግሞ በጣም በጊዜ ነው የምትነሱ። ይህን ሁሉ ዋጋ ከፍለሽ ያመጣሽውን ብር የማንም መጫወቻ አታ፣ እና በጣም ፍጹም የምታምኙ ሰው ካልሆነ በስተቀር ከባድ ነው ገንዘብሽን እዛ ሆነሽ መላክና መጨረሻ ላይ እንዲህ አይነት ነገር እንዳይከሰት ለማለት ነው። እግዚአብሔር አምላክ ነፍሷን ባጸደገነት

ያሰብኩት ተሰቶ ልብ እንዲረገም ነው። እናት ያለው ምን ሆነሻል? እንዴት ዘንድሮ እንደወጣቱ ግራ እኮ ነው የሚገባው። እንዴት እንዴት ነው የሚያደርገን? እራሽ ቡታንታ እያሳያችሁ የፒንክ የሆነ ቡታንታችን እያወጣሽ

ቋር ያልሽ ሰው ነሽ ታስታውቂያለሽ። ጥርስሽም ዘርዘር ያለ ነው እንደ ደሃ አጥር። ምን ነው አቅል ገሰሽ ቁጭ ብቲ። የሴትነት እኮ አይደለም አይደለም። ማ እንደዚህ በዚህ ብጭቅጭቅ ያለ ልብስ መልበስ ቀርቶ መዝለሉ ራሱ ይከብዳል። ስነ ስርዓት ሲኖራት ሴት ልጅ እንደ ሴት ልጅ ስትከበር ንቅ ከንግግሯ ራሱ እርጋታዋ ሲባል ነው ደስ የሚለው። አሁን አንቺ ሽምግል ለሚላከው አግባ ብሎ ነው ወይስ እ ያዙልኝ ብሎ ነው? ኧረ ባካችሁ እንዶ ነገር ራሱ እንደው ለባለ ትዳርነት ለሚስትነት ስትታጩ እንኳን ትንሽ አፒታይት እንዲኖራችሁ እንዲኖረን እንኳን አድርጉ። ኧረ ትንሽ እንኳን እንጓጓ። ከወዲሁ አይተነው ሁሉን ነገር ይቻላል እንደ እንደ አቦ ቤቱ ፈለፊት ደውጡ ደከፉ ነገር ታናከሩኛላችሁ። ለማንኛውም አድቡ ከዚህ ቀደም በቲክቶኩ መንደር እንዳንቺ አይነት ቀውሶችን ሰብስቤ ስንት ተናገር ያለው አሁንም በደግሞ ይሄ ልጅ አይሰለቸውም እንዴ የሚባል አሉ ባልታ እንዳይመጣብኝ ስለፈራው ነው። ለማንኛውም በነገራችሁ ላይ እንዲህ አይነት ክሬዚ ሰዎች ሚዲያ ላይ ይመጣሉ። ለምንድን ነው ክሬዚ ካልሆናችሁ አትፈምሱ፣ ላይክ እብድ ካልሆናችሁ አትፈምሱ። ሰርቶ መፈመስ ከባድ ነው፣ እና ደግሞ አቅም ይፈልጋል እውቀት ይፈልጋል፣ ክሬቲቪቲ ይፈልጋል፣ ካሜራ ጥራት ይፈልጋል። እነዚህ ነገሮች በሙሉ ማሟላት ካልቻላችሁ የምትችሉት ምንድን ነው? ማበድ ነው። ማበድ ትችላላችሁ። ስለዚህ አብጄ ልፈምስ፣ ከዛ ይቅርታ ጠይቃለሁ። እንደዛ ነው ባይዘ። ማንም ሰው ለመፈመስ ኔጌቲቭ ነገር ነው የሚያደርገው። መልካም የሰራ ሰው እንዲመጡ የሚተች ወይም የሚያሞግስ የለም። ኔጌቲቭ ስንሰራ ግን እንተቻለን። ስትተች ደግሞ እየፈመስክ ነው ማለት ነው ማለትነው ባይዲፎል ኤኒዌይስ። ግን ለመፈመስ ብሎ የሚያደርጉት ነገር ሌላ ታሪክ ውስጥ የገባ ነው። አይፎን ይህ ጥሪ በእናታ ፍቅር ናት። የሳምሰንግ አላርማያችሁ እንዴት እንደሚበጠብጥ ዘና አላርጋችሁ ስላሳቀኝ ነው። አይፎን አይረብሽም በቃ ሁሉ ነገሩ አይረብሽም፣ ጥሪው አይረብሽም። እና ያው ገንዘቡ ገንዘቡ ብቻ ነው የሚረብሽው፣ አይፎን የሚወጣበት ገንዘብ ይረብሻል። እሺ፣ ሰሞኑን እጅግ በጣም መነጋገሪያ ሆኖ አስቂኝ ህግ የወጣበት ሳምንት ላይ ነን። ያለ ነው ለኔ ቢጤ መርዳት አ 10 ሺህ ብር ያስቀጣል ያሉ ነው። እስኪ እንስማው። እጅ የኔ ቢጤን መርዳት አስር ሺህ ብር ያስቀጣል። ይህ ትእዛዝ ነው ፈጽሞ ተብሏል። አዲስ አበባ ውስጥ ከሆቴሎች የሚወጣ የተለምዶ ቡሌ ወይም ፈዋ የሚባል የተመጋቢዎች ትርፍራፊ ጎዳና ላይ ለወደቁ የለት ጉርስ ለራቃቸው ምስኪኖች ይሰጥ ነበር። በዚህ ቡሌ ብዙዎች ረሃባቸውን ያስታግሳሉ። ዛሬ በደረሰኝ መረጃ እንደሚያመለክተው ይህ ትርፍራፊ ሆቴሎች ለዳ እንዳይሰጥ ተከልክለዋል። ይህ ትዕዛዝ የተላለፈው ባለ ሆቴሎች ሶስት ደረጃ ሶስት ደረጃዎች ያሉት ቅጣት ይጠብቃቸዋል። የመጀመሪያ ቅጣት አምስት ሺ ብር፣ ሁለተኛ ጊዜ ለዳ ቡሌ ይሰጥ አስር ሺ ብር፣ ለሶስተኛ ጊዜ ከተገኘ ሆቴሉ ይታሸጋል፣ ንግድ ፍቃድ ይነጥቃል፣ ባለቤቱም ይታሰራል የሚል ትዕዛዝ ወርዳል። ትዛዙ ሁለት ሳምንት ሆኖታል ያለፍ ከወጣ ከደሃወድ ትርፍራፊ ቅጣት የሚሰበስብ መንግስት ስላለኝ አፈር። እዛ ጎዳና ላይ ከወደቁት ትርፍራፊ ከሚበሉት ከሚጠብቁት እነዛ ልጆች ጎዳና እንዲወጡት ያደረገው ስርዓት ከምንገነባው ይሄን ገንብተን ከምንኖረው ከኛ እኔ ያለሁበት እኮ ድርሻ ውስጥ እዚህ መንግስት ውስጥ እኮ የኔ ድርሻ አለበት ና የሁላችንም ድርሻ አለበት። በተለይ ቤት የምንኖር ስራ እየሰራ ግብር የምንገብር የሁላችን ድርሻ አለበት። እነዛ ጎዳና የወጡት ልጆች እኮ የእኛ ጥፋት ናቸው። የእኛ የገዛ ጥፋታችን ውጤቶች ናቸው። እነዚያ ጎዳና የወጡት ልጆች እኮ የባልና ሚስት መጥፋታት፣ የደሞዝ እጥረት፣ የኢኮኖሚ ችግር፣ መከራ፣ ጦርነት፣ ስቃይ፣ ስደት፣ ቤት መፍረስ፣ እርስ በርስ ግጭት የዚህ ሁሉ ውጤት ናቸው። እነዚያ እና በውጤታችንም ደግሞ ጎዳና ለወጡት የምታጎርሱ ደግሞ አስር ሺህ ብር ትቀጣላችሁ፣ ቤታችሁ ይታሸጋል፣ ባለቤቱ ይታሰራል። ሆዳም ነው እንዴ የተሰበሰበው? እውነቴ፣ ገንዘብ መሰብሰብ አልጠገባችሁም እንዴ? የምትፈልጉት የለም ለሚረገጠው መሬት አስከፍሏል። ምንድን ነው የቀራችሁ? በየቤተ ክርስቲያን ደጁ ላይ በየወደቁበት በሚያዱበት ቦታ ላይ እየሞቱ ያሉ ጎዳና ተዳዳሪዎች ዛሬ ደግሞ ለነሱ ትራፊ ሶፍትና ፀጉር ፌስታልና የተተፋ ትፋችሁ ባለበት ትርፍራፊ ለነሱ በተሰጣቸው ምንድነው የጎዳው? ማን ይህንን ትእዛዝ ያዘዘው? እውነት ታዞ ነው? ታዞ ከሆነ ስላሳፍረኝ ነው የምናገረው። የዚህን ሀሰት ቢሆን ደስ ይለኛል። ታዞ ከሆነ ግን ምን አይነት ጭንቅላት ኖሯችሁ ነው የምትሰሩት? ነውር አይደለም? እናንተ መንግስት፣ ቢሮ አይደለም እነዛ ትርፍራፍ የሚለቁ ሙት እነሱ ታች ራሱ ብርድ ልብሳቸው ሆናቸው መቀመጥ አይገባችሁ ባለጌዎች ናት ይገባችኋል። ብልግና ለእናንተ ነውረኞች፣ ይሄ ቃል ያንሳችኋል። ብልግና ነው ይሄ። ከሰው ማንነት የወረዳችሁ ስራ አስፈጻሚዎች ናቸው። እንዴት አንድ የድሃ ልጅ ይሙት ብላችሁ ትፈርዳላችሁ። እናንተን ማን ገዳ ያደረጋችሁ? ሆቴሎች እኮ የተረፋቸውን ይደፉታል ቆሻሻ ላይ እና ቆሻ ሄደው የሚሉት ተሰብስቦ ምን አለ መዳበሪያ ውስጥ እኳ ሳይገባ ቢያገኙና ቢበሉ ዘመድ የላችሁም የተጎዳ ምግብ ያጣረው የተቸገረ። አሁን እኮ እናቶቻችን አስፋልት ላይ ነጠላ ለብሰው ተደብቀው ከተራፈራቸው ውጭ እየለመኑ ነው። ትርፍራት እየለመኑ እና እነሱ የሚከልክሏቸው አሁን እየተናገራችሁ ያላችሁ ይሄንን ነው። አታፍሩ ነውራችሁ ስለበዛብኝ በዚህ መልክ ልናገሩ። እውነት በጣም ነው የሚቀፈው። እዩዋቸው እነዚህ እንደዎች ጎደና የሚያድሩት። ይሄ ህግ እንግዲህ ተቃውሞ ገጥሞታል። በጣም ላይክ ተጋኗል። ትንሽ እነሱ የሚያገኙትን ያች በቀን አንዴ የሚበሏትን ራት ወይ ቁርስ መንጠቁ ግን ትንሽ ከባድ ነው በጣም። እናንተ የተሰማችሁን ሀሳብ አስተያየት ስጡበት። እኔ የምሰራው ግን ለራሴ ነው። እኔ ከማንም ጋር የመወዳደር ፍላጎቱ የለኝም። ማንንም ሰው የመምሰል ሀሳቡ እቅዱ የለኝም። ማንም ሰው ግን ደግሞ እኔን መሆን አይችልም። እኔ እኔ ነኝ። እኔ ልትበልጥ ትችላለህ እኔን መሆን ናል እኔ ጣራቱ የተገነበውበት የሆን መንገድ፣ ማንንም ለማስደሰት ማንንም ለማስከፋት ብዬ የማደርገው ነገር የለም። በዛ መሀል ውስጥ ከተከፉት ወገን ከሆን ልረዳ አልችልም ከሚደሰቱ ወገን ብትሆን አንተ ላስደሰተን ይፈልጊ፣ አይ እኔ ነው ይመችማል። ለማንኛውም እናንተም ሰውን ለማስደሰት መኖራችሁን አቁሙ። ማንም ሰው በእናንተ መደሰት አይችልም። የኛ ሰዎች ሲጀምር ማለት ነው በቃ ለመርካት ሳይሆን ለመተቸት፣ ለመንቀፍ ነው ዝግጁ የሆነው። እና ማንንም ለማስደሰት አትስሩ፣ ማንንምም ለማስቀየም አትስሩ። ለራሳችሁ ደስተኛ ከሆናችሁና በእግዚአብሔር ደስተኛ ከሆናችሁ እንዲሁም በእናንተ እግዚአብሔር ደስተኛ ከሆነ ይሄ በጣም በቂ ነው እና በጣም ስለተመቸኝ ነው ያመጣውላችሁ። በመጨረሻ ግን እንኳን ደስ አላችሁ ማለት ያለብን ሰዎች አሉ። ጆን ዳንኤል እና ናዮ እንግዲህ የልጅ አባትና የልጅ እናት መሆናቸው ታውቃላችሁ። ናዮ ከጓደኞቿ ጋር ሆና ልጇን ክርስትና ክርስቲና አስነስተዋለች። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። በነገራችሁ ላይ እግዚአብሔር አላማ አለ፣ እግዚአብሔር አላማ አለው። አሁን ምንም አይነት ሁኔታ ውስጥ ብትሆኑ፣ አሁን ምንም አይነት ፈተና ውስጥ ብትሆኑ ከዛ ፈተና በኋላ የሚመጣውን ብራይት ማየት ከቻላችሁ በጣም እናንተ እድለኞች ናቸው። ዘጠኝ ወር ታስራች፣ ልጅ ልጅ ይዛ ነው የወጣችሁ። አልታሰረችም። ለኔ ለኔ እግዚአብሔር ያንን ልጅ ስለሚፈልገው ጊዜ ሰጣት ብቻዋንና ልጇን እንድትወልድ። ወደዚህ ብትሆን አትወልደው። ዘጠኝ ወር እስር ቤት አቆያት። ልክ ልጇን ስትገላገል፣ ልጇን ስታቅፍ አስወጣት። ከዚህ በኋላ የልጅ ፍቅር ነብሷ እስኪወጣ ነው። ልጇን እንግዲህ ሰምታችኋል፣ ቆንጅዬ የወንድ ልጅ ወልጅ አለው ብላለች። የጆን ዳንኤል ልጅ መሆኑንም እነ ናሆም ፎንቲ እነ እስጢፎ ምናምን እንግዲህ እንዲሁም እነ ጆሲ እዛው ክርስትናው ላይ ተገኝተው ሴሌብሬት ሲያደርጉ ራሳቸው በአንደበታቸው የተናገሩት ነገር ነው ማለት ነው። ለማንኛውም ናዮ ወህታችን፣ ይሄ ቪዲዮ የሚደርስሽ ከሆነ ስለ አንቺ እጅግ በጣም ደስ ደስ ደስ ብሎናል። ቤተሰቦች እናንተም እንኳን ደስ ያለሽ ናዮ፣ እንወድሻለን እያላችሁ ኮመንት አድርጉ። ለዛሬ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ እወዳችኋለሁ። ሰላማችሁ ይብዛልኝ። ቻው